በፈጠረ ተሰባብረ እዚህ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ እኛ ፋሚሊዎች እንዴት ናችሁልን? እኛ ደህና ነን አልሐምዱሊላ። ያው እንግዲህ ዛሬ እንደተለመደው ከዶሮ ጋር ነው የመጣሁት። አውራ ዶሮ በይ ዶሮ ነው የምልክ፣ አውራ ዶሮ ሰላም ሰላም የፓንዳ ቤተሰቦች፣ በዚህ አጋጣሚ ይቅርታ ልጠይቃት ነው የመጣሁት። ባለፈው ያው እኔ ተሞክሮ የለኝም፣ ዝም ብዬ ነው አጋጣሚ ነው ፕራንክ ነው እንትን ያልኩት በዛ ነገር። አሁን ቅድም ለራሱ ላናግርሽ ብዬ ያው ዴቫ ጋር ስለነበራችሁ ብዬ ነው እንትን ያልኩት። በዚህ አጋጣሚ በፓንዳ ቤተሰብ በኩል ይቅርታ እጠይቃለሁ ለባለፈው ላረግኩት ነገር። ፓንዳን ሰብስክራይብ ላይክ እያደረጋችሁለት፣ እኔ አውራ ዶሮ እባላለሁ። ለማንኛውም ሰው ይቅርታ ጠይቄ ያለው ቤተሰብ እወዳቸዋለሁ፣ አከብራቸዋለሁ። ያው እንግዲህ ዛሬ ይቅርታ ካልጠየኩሽ ብሎኝ ለምን በቪዲዮ መልክ እኔም ብቻ ሳይሆን ፋሚሊዎችን ይቅርታ ማለት አለብ ብዬ ቪዲዮ ይዤ ነበር። ፓንዳ እየመጣ ነው ብለህኝ ነበር አይደለ? እኔም ያው ይቅርታውን ያመጣሁት ያው ፓንዳ እስከሚመጣ ብዬ ነው። አዎ ፓንዳም ስለተቀጠቀጠ ያው እሱም ግዴታ መኖር ስላለበት ግድ ነው፣ ግድ ነው መምጣቱ የማይቀር ነው። አሁን ፓንዳ ይመጣል። እንግዲህ ያው ወዳቸዋልሁ አከብራቸዋለሁኝ በእናንተ ፊት ግን ምንድን ነው እንደዚህ? የውበት ሚስጥር ያንተ ውበት ወዘ በጣም ነው የተለየብኝ። አውራ ዶሮ ሁሌም ውብ ነው። ቁጭ አደርገዋለሁኝ ሁሌም ያው ምን ታረ ምን ታረ ምን ታደርጊዋለሽ? አይ አይ፣ የምር እኮ ነው። ግን ከቅጥነት ከውበት በተለይ ደግሞ እቺ ጸጉርህ በቃ በስርዓት አውራ ዶሮ እስታይል አይናት የትም የለችም ኢትዮጵያ ውስጥ ቀርቶ ዓለም ላይ ብቸኛው ስታይል አውራ ዶሮ የኔ ብቻ ነው። በእውነት በእውነት ነው የምልሽ። አይ ዶሮ ግን ባለፈው በጣም አስደብራኝ ነበር። የእውነት ከልቤ ነበር የደነገጥኩት ምናምንና እኔ እንጃ ከኔ አልፎ ፋሚሊዎች ላዩት እነሱ ራሱ ተታቀው ነበር የእውነት። እኔ ለራሱ ምን እንደሆንኩ እንኳን አላውቅም። የምር ነው በቃ ያረኩትና እንደዚህ ፕራንክ ምናምን አደርጋለሁ ብያለሁ። ቆይ ግን ፕራንክ ተብሎ መመታት ተጀመረ እንዴ? አይታችሁታል አይደለ? አንዴ ሲገፈትረኝ፣ አንዴ በርግጫ ሲመጣኝ፣ ምን ያላደረከኝ ነገር አለ? አይ የምር አናደሺኝ ነው የዛን ሳስ። ያው ቂም ነው የተወጣሁት። ግን በዚህ አጋጣሚ ቅርታ እጠይቃለሁ አሁንም የታውቀኝ ነው ማናደህ? ቆይ ቆይ የት አውቀኸኝ ነው እኔ የማናደህ? ያው የሆነ ሰው አስደብሮኝ ስለነበር ያው አጋጣሚ እሱን እኔ ጋር ያው የሆነ ሰው ስልክ እንትንም በቃ ብስጭት ስለነበርኩኝ ያው ሳላስበው ነው። ይቅርታ ጠይቄያለሁ፣ ከካሜራ ውጭ ቅድም ለራሱ ይቅርታ ጠይቄሻለሁ። አሁን እነሱ የፓንዳ ቤተሰብ በፊት ነው፣ አሁንም ይቅርታ ጠይቃለሁ። ባለፈው አይደረግም፣ እንደዛ አይነት ነገር ማድረግ አልነበረብኝም። ያው አጋጣሚ የተፈጠረ ነው እና ባይዘዌ ከዛን ቀን በኋላ በጣም ፈርቼ ነበር። ስቲል እንዲህ ሲመጣ ምናምን አስፈርቶኝ ነበር ግን ከዛ በኋላ ከነዲ ዋጋ ምናምን ሁነን ስናገኘው ትንሽ ተሻለኝ። የዋህ ልጅ ነው ምናምን፣ መስራት መለወጥ የሚፈልግ ልጅ ነው ነውና የምር ኢንሻአላህ፣ እሱን በቅርቡ ወደኛ ይቀላቀላል ብዬ ያው አልሬዲ ተቀላቅለሃል። ከዚህ ባለው ደግሞ በራስህ ደሙት ትመጣለህ ብዬ ተስፋ አረጋለሁ። እውነት ነው። እኔም እንደዛ አስብ ያሉ ጥሩ ልጅ ነው። በጣም የዋህ እንደምታዩት አደለም። በቃ መብረር ነው በየቦታው ክንፍ የለውም እንጂ እውነት ነው። ያው አንዳንዴ ነው የምበረው እንጂ ያው ብዙም ብዙ ጊዜ አልበርም። አንዳንዴ ነው የበረው። እንግዲህ ዶሮ አውራ ዶሮ አይ ዶሮ አልኩኝ። ዶሮ፣ እሺ ይሁንልሽ። ልጅ ለምንድነው አውራ ዶሮ የተባልከው? ለየት ያለ ስም ነው በነገራችን ላይ። እኔ የትም ሰምቼው አላውቅም። ዶሮ ነው የማውቀው። አውራ ዶሮ የተባልኩበት አሁን ነው፣ በቅርብ ነው። እነ ዴቫ የሚያውቁታል የስሙን አመጣጥ ግን። እኔ የራሴ ማረግ የራሴ መጠሪያ አለኝ፣ የምታወቅበት ናቲ ማርሻል ነው የምባለው። ያው የተባልኩበት ምንድን ነው፣ ናቲ ማርሻል ማለት ስምንት ሰዎችን ባንድ ዙር ነው ያነጠፍኳቸውና ያው ምንጣፍ ሳይሆን ሰዎች ነው ማውረስ፣ ዝግርር አደረኳቸው። ያው የራሴ ብቃት አለኝ ያው ሰው መቼም እንደዚህ ችሎታ አለኝ ምናምን አይብልም፣ ግን አደጋ ሲደርስ ራሴ እንዴት እንደመከላከል አውቀዋለሁ። ተሞክሮም አለኝ፣ ስልጠናውን ማሳየት እችላለሁ። ከፈለኩ እኔ የምሰራውን ማንም እንደማይሰራው አውቀዋለሁ። ገብቶሸላ። እና ያንን ነው አውራ ዶሮ ያለኝ ያው ዴቫ ነው? ለምንድነው ማርሻል ሰው እየፈራህ ነው፣ እስኪ አውራ ዶሮ እንበለዋለን። እኔ እኮ የገረመኝ ከስንት ስም እንዴት አውራ ዶሮ ትባላለህ አንተ አውራ ዶሮ አሪፍ ነው። ለኔ መጠሪያ ጥሩ ነው። አንደኛ የፀጉር ስታይሌ ትንሽ አሁን ቀለሙ ጎሎ ነው እንጂ አረጋዋለሁ። እዚ ገና አረጋዋለሁ። ምንም አ ፀጉሬ ገና ይቀራዋል ወደ አውራ ነው ማረገው፣ ቀይ ነገር ይደረጋል። እና የሚገርማችሁ ነገር በጣም ለየት ያለም ታለንት አለ። ውሸት አይደለም፣ ማርሻል የተባልኩበት የራሴ ብቃትና ታለንት አለ። ለምሳሌ አሁን ይሄን ቪዲዮ ላሳያችሁ፣ አጭር ናት። አንድ ሰከንድ። አልማታ ተረጋግ እንደባለፈው ምናምን ይቺ ብቻ። ይሄ አዳረለ እጥራቸ እንደዚህ እናመጣለን። ኧረ በፈጠረክ ተሰባብረ እዚ ተሰባብረ ሳይሆን በታቴ ላሳይሽ ብዬ ነው፣ ዝም ብዬ አይደለም። አውራ ዶሮ የተባልክ ኧረ ልመታሽ ሁሉ እችላለሁ። ግን ያው ፋሚሊዎች እንዳይደብራቸው ብዬ ነው እንጂ ያው ሌላ ሰው አምጥተን አንድ ቀን አሳያቸዋለሁ። ልተገነጣጠልክምን? አልተገነጣጣልኩም እንጂ የተበለጥኩ ዶሮ ማለት ነው። አዎ፣ አዎ፣ እዚህ በላይ ዶሮ የለም። አይ ጥሩ ችሎታ አለህ። ያው እንግዲህ ብዙ ወንድሞቼን ትጠብቃለህ ብዬ ተስፋ አደርጋለሁ። አዎ፣ ግን መጀመሪያ ራሴን በጠበቅኩ ራሴን በጠበቅኩ መጀመሪያ፣ ወይ ዶሮዬ በጣም የምታስቅ ሰው ነው። አሁን ሰላሚን አግኝቻለሁ። አይ ብቻ ዛሬ እንግዲህ በደንብ ፋሚሊዎቻችን ያውቁሃል። በደንብ ነው ሲስና ነው የነበሩት። በቃ አንተን አይተው አያውቁም፣ ከስታይልክ ጀምሮ፣ ከጸጉር ስታይል፣ ከተለያዩ ነገሮች አይደለም። እና ለየት ያለ ሰው ነው። በቃ ምን ብዬ ልንገራችሁ? የምር አጋጣሚ ደስ ብሎኛል። እንደዚህ ይቅርታችን አግኝቻለሁ። አሁንም ስለአውራሮሩ መናገርሽ ደስ ብሎኛል። በዚህ አጋጣሚ የፓንዳ ቤተሰብን ይቅርታ ጠይቃለሁ። ባለፈው ያው የምር ነው እንደዛ አድርጌ መተዋት ግን ያው ሰውንና ያው አጋጣሚ ይፈጠራል። ያንም ይቅርታ ጠይቃለሁ። ፓንዳ ማለት ባይዘው ፓንዳ ማለት ያው ስለ ወደኝ እንደዛ ብያ አላወራም። ደግሞ አለው ፓንዳ አማስቸጋሪ ሰው ነው እንደዚህ የምትይው አለ ላይ ነው። ፓንዳ ጸረ ተባይ ነው። የምን ካላችሁ ያው የሴት የሴት ጸረ ተባይ ነው የምናገረው። ብቻ ያው ጓደኛዬ ነው፣ በዚህ ማማት ስለማልፈልግ ነው። እደግመዋለሁ ፓንዳ ማለት ከዚህ በላይ ቆራረጥከው እንጂ አይ ፓንዳ ማለት አንዳንድ አንቺ አታውቂውም። ማርስ ነው ፓንዳ። አይዶ አይዶ፣ እውነቴን ነው የምልሽ ፓንዳ እንዴት አይነት እንዴት አይነት እንዴት አይነት ወባ ትንኝ እንዴት እንደሚያጠቃሽ። በቃ ይበቃሃል የለም ብለህ እንደዚህ አተማው። አይ ማማም ሳይሆን ያው አንዳንድ ያው ለሰዎች የምንሰጣቸው ነገሮች አሉ። ፋሚሊዎቻችን ብዙ ሀቤት አይወዱም። እሺ በደምብ ተወቃቸው የተባልከው ፋሚሊዎቻችንን ይቅርታ በል፣ ያው አዝናንታቸው። አለ ነው እንዴ? ግር አጋባለሁ። ለምን መሰልሽ አሁን ብቻ ያው የሆነ እዳለብህ ብለውኝ ያን ቴንሽን ስላደረገኝ የማወራውን አላውቀውም። አሁን በዚህ አጋጣሚ በእውነት ነው የምልሽ። እውነቴን ነው የምልሽ። እዳ የበዛብኝ ሰው ነኝ። በዛም ሲል ማለት ያለኝ እዚያ እንዳለ። ኪሎ ስንት ነው ግን ኪሎዬ? ከ13 ዓመት በፊት ስልሳ ስምንት ነበርኩ። ከዛ በኋላ ተመዝኝ ያረከ ይሄ 68 ነው። አዎ ከስፖርት በኋላ ነው። ይሄ ይሄን የመሰለ አቋም ያመጣሁት አሁን እኮ ነው። እፍ ብለህ ትወርቃለህ ማለት ነው ገለ ብቻ ጥንት ከባድ ሆኖ እኔ እንደውም በዚህ አጋጣሚ ማውራት አልፈልግም እንጂ አንድ ታዋቂ ቲክቶከር ለራሱ ካልገጠምኩ ካልገጠም ብዬው ያው ፈርቶ እስካሁን መልስም አልሰጠም። ኧረ እባክህ አንተ ታ

እኔን አድርጋልኛለች አንተንም መርገህልች ያው

አንተ ፓንዳን ታወኝ

እሪ ይደብራል። አንቺ፣ ይህ ብራዘር ምን እየሰራችሁ ነበር? እሺ። አይ እኔ ባለፈው ያው ባረኳት ነገር ይፈታ። ምን ሆነሽ ነው? ይሄ እኮ ምንም አይደለም። ዚዚ ሁሌ እንደዚህ ነገር አለ። ምን ነው? ምን የሆነ በቃ ራስን ሊያስት የሚችል ነገር ነው እያደረክ ያለው

ማስሎም ግን አንተ አስተምሮትም እንደዚህ ብቃታቸውን አሳዩ። አሁን ጥቃት ቢያደርስ እራስ መከላከል በሚል ምላሽ ይሰጠው ነበር። ወንድም ላይ ነው። አውራ ዶሮ አንድ ናቸው። እንዳይደብራት ነው። አረ እንዳይደርግልሽ በእናታችሁ፣ እናንተ ባልፎ አስር ኪሎ አሁን እንደዚሁ እንዴ! እናንተ ቆይ፣ እኔ ነው የምር፣ ፌስ ማክስ ነው፣ በሌላ አይደለም፣ ምናምን እኮ አይደለም፣ ማየት አልፈልግም። እኔ አልፈልግም። ወደ እዛ ወሰድልኝ እና ደግሞ ቤተሰቦች እናስጀምራችሁ። በባዶ ነበር ቤተሰብ ቤተሰብ ስጎዳ ማየት ይፈልጋሉ? እንደዛ አይደለም እንደ ዚዙ እኮ ነበረ። ይቅርታ ልጠይቅሽ ቪዲዮ ጀምራችሁ ፈታ እንድትሉ ብዬ እኮ። አሁን አልተዝናናሽም። ናት ተዝናንታ አላችሁ ጀምር ስለያዩ። ግን ግን በእውነት ነው የምልሽ ማየት ግን ያው የሚፈጥረው ነገር የለም፣ ያው ትንሽ ያው ሴቶች ያው ትንሽ መደንቀት ያችን እንድደነግጭ ብዬ ነው እንጂ አይቼዋለሁ እኔ መጀመሪያ መንገድ ይችላሉ። ግን ያው ትንሽ እስኪ ደንግጠሽ ልይሽ ብዬ ነው እንጂ አይቼዋለሁ። ስደነግጥ ግን እንዴ ነው አረ፣ አምሮባት አለ ሁሌ ደንግጭለት አይደለ? በጣም ነው እንዲያማረብኝ ስደነግጥ፣ በጣም በጣም እውነቴ ነው። አንደኛ የትም የሌለ ድንጋጤ ነው የትም እንደዚህ ነበር። ጭራህን መንቀል ማርያም ተመችቶኛል። ግን ያው እንዳይደፍርሽ ያው እንዳይደፍርሽ። ይሄ ፋሚሊ እንግዲህ እኔ ይኸው ከመጣው ጀምሮ እንደምታዩት ነው። እኔ ጥቃት እየደረሰብኝ ነው። አንድ ነገር በሆነ ያው ከነሱ፣ አረ ምንም ከነሱ ራስ እንዳትወርዱ ምንቱኛ እኔም ደግሞ አንድ ቀን እንደምሰራላችሁ ያውቃሉ፣ ያውቃሉ። እኔ በፕራንክ ዙሪያ ከዞርኩኝ ምን ያህል ከባድ እንደሆነ ማንም ያውቃል። ግን አሁን ሰዓቱ ስላልሆነ ነው

እንዴ መታውሽ ልጓደኝ ወንተ ምን አርጌ ነው ረዝም ብዬ ጨዋታ መቼ እግሬን ነሳሁት በእጄ ነው የላክሽበት ያው እንደው በዚህ አጋጣሚ መናገር የምፈልገው እኔ ከዚህ በላይ መሄድ አልችልም እንደው በሌላ ቪዲዮ ምናልባት በሌላ ቪዲዮ ከተገናኘን እመጣለሁ የፓንዳ ቤት ሰብስክራይብ ያድርጉት ቪዲዮ በቃ በዚህ ውድና የተከበራችሁ የእኛ ቤተሰቦች ይህን ይመስል ነበር ፕራንኩ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ፣ ወዳችኋለሁ። ለዚህ ቤት አዲስ የሆናችሁ ቤተሰብ ሁኑ፣ ሰብስክራይብ እያደረጋችሁ የደውል ምልክቷን ቀጭ ቀጭ ቀጭ ይደረግ። ይመቻችሁ።